በአምስት ዓመቷ ታዳጊ ላይ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት ተቀጣ። በምዕራብ ሸዋ ዞን ጀልዱ ወረዳና ጮቤ ወረዳ ውስጥ የአምስት ዓመት እድሜ ያላትን ታዳጊ ላይ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በስራ መቀጣቱን የምዕራብ ሸዋ ዞን ፖሊስ መምሪያ ገልጿል። የምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ሙሉጌታ ጭምዲላ ለብስራት እንደተናገሩት ተከሳሽ ሌሊሳ አዳባ የተባለው ግለሰብ ሰኔ አራት ቀን 2016 ዓ ም ከምሽቱ 12 ሰዓት ላይ በምዕራብ ሸዋ ዞን ጀልዱ ወረዳ ኪቤ ቀበሌ ውስጥ እድሜዋ አምስት ዓመት የሆነችውን ህጻን ታሎ በመውሰድ የመድፈር ጥቃት እንደፈጸመባት ገልጸዋል። የአምስት ዓመቷ ታዳጊ በደረሰባት የመድፈር ጥቃት ከፍተኛ ጉዳት ስትጮ የተመለከቱ የአካባቢው ሰዎች ጉዳቱን ለወላጆቿ በማሳወቅ ህጻኗን ወደ ህክምና የተወሰደ ሲሆን በህክምናም የመድፈር ጥቃት እንደተፈጸመባት ተረጋግጧል። በወላጆቿና በህክምና ተቋማት አማካኝነት ጉዳቱን ለፖሊስ ማስረጃ በመድረሱ የድርጊቱ ፈጻሚ በክትትል በቁጥጥር ስር ሊውልም ችሏል። ፖሊስም የድርጊቱን ፈጻሚ በቁጥጥር ስር በማዋል በሰውና በህክምና ማስረጃ በማጠ ለማጠናከር ለአቃቤ ህግ የላከ ሲሆን አቃቤ ህግን በህግ ቁጥር 627 በህጻናት ላይ የሚፈጸም የግብረ ስጋ ድፍረት ና በደል በመግለጽ ክስ መስርቷል። በአቃቤ ህግ የተመሰረተበትን ክስ ሲከታተል የነበረ የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት መጋቢት 8 ቀን 2017 ዓ ም በዋለው ችሎት ተከሳሽ ሌል ሰዓድ አባ በህጻናት ላይ ለንጽህና ና ለክብር ተቃራኒ በሆነ መልኩ የግብረ ስጋ ድፍረት በመፈጸሙ በማስረጃ በመረጋገጡ በ14 ዓመት ጽኑ እስራት እንዲቀጣ ተወስኖ አስነውሯል። ዘገባው የሰምሃር አለባቸው ነው። ለሸማቹ ማህበረሰብ እንዲከፋፈል የተላከ የምግብ ዘይት ለቸርቻሪ ነጋዴዎች ሲራገፍ በቁጥጥር ስር አለ። በጅማ ከተማ ወረዳ አንድ ለሸማቾች ማህበረሰብ እንዲከፋፈል የተላከ የምግብ ዘይትን ለቸርቻሪ ነጋዴ በድብቅ ሲራገፍ በቁጥጥር ስር ውሏል። የጅማ ከተማ ፖሊስ ኮሚኒኬሽን ጽህፈት ቤት ለብስራት ራዲዮና ቴሌቪዥን የላከው መረጃ እንደሚያመላክተው የሰሌዳ ቁጥር ኮድ 334179 ኦሮ የሆነ ተሽከርካሪ ድርጊቱን ሲፈጽም በቁጥጥር ስር መዋሉ ተሰምቷል። ከህብረተሰብ በተሰጠ ጥቆማ መሰረት ለሊሙ ሰቃ ወረዳ ሸማቾች ማህበረሰብ የተላከ 4190 ሊትር ዘይት ተይዟል። ዘይቱን ሲያራግፍ የነበረው አሽከርካሪ ተሽከርካሪውን አቁሞ ቢሰወርም ፖሊስ ግለሰቡን በመከታተል ላይ መሆኑን የዞኑ ጽፈት ቤት መግለጫ ያመላክታል። ዘግባው የኤደን መልስ ነው። በልብስ ማጥቢያ ማሽን መስታወት ነጸብራቅ የአስገድዶ መድፈር ወንጀል ሲፈጽም የነበረው ግለሰብ ተያዘ። በደቡብ ኮሪያ የሚገኘው ከፍተኛ ፍርድ ቤት የ24 አመቱን ወጣት አስገድዶ መድፈሩን ጨምሮ ተከታታይ የጾታዊ ወንጀሎችን በመፈጸሙ የጥፋተኝነት ውሳኔን አጽድቆበታል። ጥፋቱን ሲፈጽም በልብስ ማጠቢያ ማሽን ክዳን ላይ ምስሉ ከተንጸባረቀና በደህንነት ምስሎች ከታየ በኋላ ጥፋተኛም ተብሏል። በግል ተበዳይ የተቀረጸው የሲሲቲቪ ቪዲዮ ወንጀሉን የሚያሳይ አይመስልም ነበር። መርማሪዎቹ ግን ጥፋቱን በልብስ ማጠቢያ ማሽኑ ክዳኑ ላይ ነጸብራቅ ካዩ በኋላ ተከሳሹን በቁጥጥር ስራ ውለዋል። ግለሰቡ ቀደም ሲል የሴት ጓደኛውን አስገድዶ መድፈርና ለአካል መጠን ካልደረሰች ታዳጊ ጋር ግብረ ስጋ ግንኙነት መፈጸሙን ጨምሮ በሌሎች ወንጀሎች ተከሷል። በመጨረሻውም ጥፋተኛ ሆኖ በህዳር ወር የስምንት አመት እስራት ተፈርዶበታል። ነገር ግን ውሳኔውን ይግባኝም ብሏል። ከፍተኛው ፍርድ ቤት ከተጎጂዎቹ መካከል ከአንዷ ጋር ያደረጉት ስምምነት ግምት ውስጥ ያስገባ ነው በማለት ቅጣቱን ወደ ሰባት አመት ዝቅ አድርጎለታል። ሰኞ እለት የሱኤል ከፍተኛ ፍርድ ቤት ቹንቶን ጫፍ በስር ፍርድ ቤት ከተፈረደበት ስምንት አመታት ያነሰ የሰባት አመት እስራቱን አጽድቋል። የይግባኝ ሰሚ ዳኛ ግለሰቡ ከተጠቂዎቹ መካከል ከአንዷ ጋር ያደረጉትን ስምምነት እና ከዚያ በፊት ምንም አይነት የወንጀል ሪከርድ እንደሌለበት ግምት ውስጥ በማስገባት ቅጣቱ የተቀነሰ ነው ብሏል። ግለሰቡ ከስር ከተፈታ በኋላ ለሰባት አመታት የቁርጭምጭሚት መለያ እንዲያደርግም ተወስኖበታል። ይህም ማለት ከቦታ ቦታ ሲዘዋወር የቁርጭምጭሚት መለያው ያለበትን ስፍራ እንዲጠቁም የሚያ ችልም ነው። በተጨማሪም ለሰባት አመታት በህፃናት ታዳጊ፣ ወጣቶችና አካል ጉዳተኞች ተቋማት ውስጥ እንዳይሰራም ታግዶም ይቆያል። የእስራኤል የጸጥታ ካቢኔ ለአስራ ሶስት የዌስት ባንክ ሰፈሮች ነፃነትን አጸደቀ። የእስራኤል የጸጥታ ካቢኔ አስራ ሶስት የይሁድ ሰፈሮች እስራኤል ከተቆጣጠረች ዌስት ባንክ አጎራባሽ ከሆኑ ማህበረሰቦች የመለያ እቅድ አቅዷል ሲል የገንዘብ ሚኒስቴር ቤዛኤል ስሞትሪስ ተናግሯል። በዌስት ባንክ ውስጥ በአስር ሺዎች የሚቆጠሩ መኖሪያ ቤቶች የሚገኙበት መንደሮችን ካቢኔው ማስደጉን ተከትሎ ሰፈሮቹ በመጨረሻ እንደ ገለልተኛ ሆነው ይታወቃሉ ሲሉም ስለ እርምጃዎቹ በኤክስ ገጾቹ ላይ አጋርተዋል። በሰፈሮች ውስጥ የመደበኛነትና ጥጥር አብዮት መምራታችንን እንቀጥላለን። የእስራኤልን ሰንደቆች ከፍ እናደርጋለን እንገነባለንና እናረጋግጣለንም፣ ብለዋል። ይህም በአይሁድና በሰማይ ወደ ትክክለኛ ሉዓላዊነት የሚወስደ መንገድ ላይ ሌላ አስፈላጊ እርምጃ ነው ሲሉም ስሞትሪች ተናግረዋል። እንደ ኢሮፓውያን አቆጣጠር ኦክቶበር 7 ቀን 2023 በሀማስ የሚመራው ታጣቂ ቡድን ጥቃት ሊያደርስ ይችላል በሚል ስጋት የእስራኤል ኃይል ዌስት ባንክ መቆጣጠሩን አጠናክሯል። ጦር ኃይሉ በዌስት ባንክ የጸረ ሽብር ዘመቻ እያካሄደ መሆኑንና የተጠረጠሩ ታ ተንቀሳቃሽ ላይ እያነጣጠረ መሆኑም ተገልጿል። የፍልስጤም የውጭ ጉዳይ ሚኒስትር የአካባቢው መለያ የእስራኤል ካቢኔ ማጽደጉንና እንደ ገለልተኛ ሰፈር እውቅና መሰጠቱን ዓለም አቀፍ ህጋዊነትና ውሳኔዎችን ችላ ማለት ነው ሲሉም ተችተዋል። ጋዛን የሚያስተዳድረው የፍልስጤም ታጣቂ ቡድን ሀማስ በዌስት ባንክ የተወሰደውን እርምጃ በፍልስጤም ግዛት ላይ የቀኝ ገዢዎች ወረራ ለማጠናከር የተደረገ ተስፋ አስቆራጭ ሙከራ ነው ሲሉም ገልጸውታል። ወደ ሰባት መቶ ሺህ የሚጠጉ እስራኤላዊ ያን ሰፋሪዎች በ2.7 ሚሊዮን ፍልስጤማውያን መካከል ይኖራሉ። ይህም በዌስት ባንክና በምስራቅ ኢየሩሳሌም ሲሆን እስራኤል በ1967 የስድስት ቀናት ጦርነት አካባቢውን ተቆጣጥራለች። በርካታ የአለም ሀገራት እስራኤል በጦርነቱ የያዘችውን ግዛት ህገወጥ ሰፈር እንደሆነ የሚያመላክቱታል። እስራኤል ከመሬት ጋር ያለውን ታሪካዊና መጽሐፍ ቅዱሳዊ ትስስር በመጥቀስ ይገባኛል ስትርም ተከራክራለች።